ሰላም ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን፣ በጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናላችን መጫሳካችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን እና ዋጋቸውን ለእናንተ እናደርሳለን። አብራችን ቆዩ። ውድ የጎዶልያስ ኤሌክትሮኒክስ ዩቱብ ቻናል ተመልካቾቻችን በዛሬው ቪዲዮአችን የዝንላቸው የቀረብ ነው። ከትንሽ እስከ ትልቅ ድረስ ፍሪጅ ነው። በመጀመሪያ የምናየው ሚዲያ ሞዴሏ 142 የሆነ ኔት ሌትሯ ደግሞ 14 ሌትር የሆነ ለመካከለኛ እንዲሁም ደግሞ አነስ ላለቤት ለወንደላጤ የምታገለግለው ፍሪጅ ይሆና። እቺ እንግዲህ ፍሪጅ ሙሉ ለሙሉ ቦዲውን እንደምናየው ስቴንለስ ስቲል ስለሆነ ረጅም ጊዜ ሳይበላሽብንና ከለሩን ሳይቀይርብን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እንደምናያት ብላክ ስለሆነች በቀላሉ የተለያዩ ቆሻሶች እንኳን ቢነካት ስቴለስ ስቲልም ስለሆነ በቀላሉ ማጽዳት እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናያት ላይኛው ላይ ሰፋ ያለ የበረዶ ቤት አላት። ከዚህ በተጨማሪ ደግሞ እዚህ ጋር እታችኛው ላይ እንደምናያት መካከለኛ የሆነ የቬጅቴብል የተለያዩ ነገሮች ማስቀመጫ አላት። ከዚህም በተጨማሪ ደግሞ ጋ ጋር እንደምናየው ላይኛው ሰፋ ያለ ፓርት አለው ነገር ግን ከዚህ በላይ ደግሞ ሰፊ ስፔሶችን ማግኘት ከፈለግን እዚኛው ላይ ላይኛው ላይ የምናያትን ግላሷን በማንሳት ሰፋ ያለ ስፔስን ማግኘት እንችላለን ማለት ነው። ከዚህ በተጨማሪ ደግሞ እዚች ጋር የምናየው ግላስ ቴምበርድ ግላስ ስለሆነ በሃይ ቴምፕሬቸር እንዲሁም በተለያዩ ነገሮች ሊሰበርብንና ሊበላሽብን አይችልም ማለት ነው። ከዚህም በተጨማሪ ደግሞ ሙሉ ለሙሉ መስታወት ስለሆነ በቀላሉ አውጥተን ማጽዳት እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እንደምናየው የፍሪጅ ዳይሬክት ኩሊንግ ቴክኖሎጂ ስለሆነ የተለያዩ በረዶዎችን ሊጋግር ይችላል። ያም የሚሆነው እንግዲህ በ15 ቀን በአንድ ወር ሊሆን ይችላል። ያ እንግዲህ በረዶ ሲጋግርብን በቢላና በተለያዩ ነገሮች በፍጹም ማጽዳት የለብንም። እዚሽ ጋር እንደምናየው ሁሉም ዳይሬክት ኮሊንግ ቴክኖሎጂ ላይ እንደዚህ አይነት ማጽጃ ስላለው ልክ በረዶ ሲጋግርብን የመጀመሪያው ነገር ማድረግ የምንችለው ምንድን ነው? ፓወሩን ብቻ ስንነቅለው የያዘው በረዶ ለቆልን ወደ ሊኩድ ፓርት ይቀየራል። አዘርቮይስ ግን ምን ማድረግ እንችላለን? እችኛን በመጠቀም እዚህ ጋር በረዶ የሰሩትን ነገሮች በሙሉ ማስወገድ እንችላለን ማለት ነው። እንደ ትንሽነቷ አርለችም እችኛዋን የምታክልም በረዶ መስራት ከፈለግን በረዶ መስራት ትችላለች ማለት ነው። እዚህ ውስጥ የተለያዩ ነገሮችን ማስቀመጥና በረዶ እንዲሰራ ማድረግ እንችላለን። ወደ ታችኛው ደግሞ በምንሄድበት ጊዜ እንደምናየው እንግዲህ ቴምብርድ ግላስ የሆነ ሁለት ማስቀመጫዎች አሏት። እንደምንፈልገው ሳይዙን ወደላይም ላይም ወርታችን አድርገን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ሳይዙ አነስ ያለ የቪጅቴብልና የተለያዩ ነገሮች ማስቀመጫ አለ። ከዚህም በተጨማሪ እንግዲህ እዚህ ጋር እንደምናየው ሶስት መደርደሪያ ስላለው የተለያዩ ነገሮችን እዚኛው ላይ አስቀምጠን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ የራሷ የሆነ ልጅ ጋር እንደምናየው ቁልፍ ስላላት ፕራይቬት ነገሮችን ሰው እንዳይነካ ከፈለግን ቆልፈን መሄድ እንችላለን ማለት ነው። እቺ እንግዲህ ሞዴሏ ቅድም እንደነገርኳችሁ መቶ 42 ናት። ኔት ሌትሯ ደግሞ መቶ 24 ነው። ለመካከለኛ እንዲሁም ደግሞ አነስ ስላለ ቤት ተመራጭ ናት ማለት ነው። ከጀርባው በምናይበት ጊዜ ሙሉ ለሙሉ ሲል ስለሆነ የተለያዩ አይጦች እንዲሁም ደግሞ በረሮች ወደ ሞተሩ ፓርት ገብተው በፍጹም ሊያበላሽብን አይችልም። እቺ ሚዲያ እንግዲህ አምስት ዓመት የካምፓኒ የኮምፕሬሰር ዋራንቲ ያላት ዋጋዋ 42500 ብር ብቻ ነው ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላቸዋለን። በመቀጠል ደግሞ የምናየው ሞዴሉ 175 ይሆናል። ኔት ሌትሩ ደግሞ 138 ይሆናል። አፍትሮን ይሆናል። እችኛ እንግዲህ አፍትሮ ሙሉ ለሙሉ እንደምናያት ሙሉ ለሙሉ ስቴንለስ ስቲል ስለሆነች ረጅም ጊዜ ሳይበላሽብንና እንዲሁም ደግሞ ከለሩ ሳይቀይርብን መቆየት እንችላለን ማለት ነው። ከዚህም በተጨማሪ ደግሞ የተለያዩ ቆሻሾች እንኳን ቢኖርባቸው በቀላሉ ማጽዳት እንችላለን ማለት ነው። እዚች ጋር እንደምናያት ከላይኛው እንግዲህ ሰፋ ያለ ፓርት አለው የተለያዩ ነገሮችን ማስቀመጥ እንችላለን። እዚህ ጋር ማነስ ያለች እቃ ማስቀመጫ ስላለው የተለያዩ ነገሮችን ማስቀመጥ እንችላለን። ከዚህም በተጨማሪ ደግሞ ታችኛውን በምናይበት ጊዜ አነስ ያለ የቪጅቴብልና እንዲሁም ደግሞ ሁለት መደርደሪያዎች አለ። ከዚህም በተጨማሪ ደግሞ የላይኛውንም እንዲሁም ደግሞ የታችኛውን መደርደሪያዎች በምናይበት ጊዜ ብረት ስለሆነ የተለያዩ ነገሮችን ብናስቀምጥበት በፍጹም የመሰበርና የመበላሸት ነገር የለውም። እንዲሁም ደግሞ በቀላሉ መጸዳትም ይችላል ማለት ነው። ከዚህም በተጨማሪ ደግሞ እዚች ጋር እንደምናያቸው የተለያዩ እቃ መደርደሮች አሉት እንዲሁም ደግሞ ማስቀመጫዎች አሉት። ይሄ እንግዲህ መቶ ሰላሳ ስምንት ሊትር ነው ለመካከለኛ እንዲሁም ደግሞ አነስ ስላለቤት ተመራጭ ነው። ከዚህም በተጨማሪ ደግሞ ጀርባውን በምናይበት ጊዜ እንደምናየው ኮንደንሰር ስለሆነ ቢበላሽብን ራሱ በቀላሉ ሜንቴን መደረግ ይችላል። እንዲሁም ደግሞ ከስር በምናይበት ጊዜ የጋዙና የሞተሩ ፓርት ሙሉ ለሙሉ በፕላስቲክ ከበር የተከለለ ስለሆኑ የተለያዩ ነገሮች፣ በረሮች፣ አይጦች የተለያዩ ነገሮች ገብተው በፍጹም ሊያበላሽብን አይችሉም ማለት ነው። እቺ እንግዲህ 138 ሊትር ዋጋዋ 39500 ብር ብቻ ነው ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። ከዚህ በተጨማሪ ደግሞ ሁለት ዓመት የካምፓኒ ዋራንቲ አላት ማለት ነው። ነገር ግን ማድረግ የሚገባን ወሳኝ ጥንቃቄ ምንድን ነው? አሁን እንደምታዩት ከቦታ ቦታ ካነቃነቃችሁት በኋላ ፍሪጃችን የግዴታ ሚኒመም ለአራት ሰዓት መቆየት አለበት። ከዚህ በተጨማሪ ደግሞ ፍሪጅ የማይነቀል ነገር ስለሆነ ምን ማድረግ ይኖርብናል ማለት ነው ስንጠቀም በስታብላይዘር እና በተለያዩ ፓወርን ኮንትሮል ስቴብል በሚያደርጉ ነገሮች ብንጠቀመው ረጅም ጊዜ ሳይበላሽብን መጠቀም እንችላለን ማለት ነው። በመቀጠል ደግሞ የምናየው አፍትሮን 212 ሊትር የሆነውን ፍሪጅ ይሆናል። ይሄ እንግዲህ ቅድም ካየነው ጋር ሙሉ ለሙሉ ተመሳሳይ ነው። የሚለየው ነገር ምንድን ነው? ሳይዙ ብቻ ሰፋ ያለ ስለሆነ መካከለኛ ቤት ለምንላቸው በደንብ አድርጎ ያገለግልልናል ማለት ነው። ከዚህም በተጨማሪ ደግሞ እዚህች ጋር እንደምናየው ሙሉ ለሙሉ ስቴለስ ስቲል ስለሆነ ረጅም ጊዜ ሳይበላሽብንና ከለሩ ሳይቀይርብን መጠቀም እንችላለን። ከዚህም ተጨማሪ ደግሞ የተለያዩ ቆሻሾች ቢኖሩ እንኳን በቀላሉ መጸዳት ይችላል ማለት ነው። ይሄ የላይኛውን በምናይበት ጊዜ ሳይዙ ሰፋ ያለ ፓርት ስላለው የተለያዩ ነገሮችን ማስቀመጥ እንችላለን። እንዲሁም ደግሞ ግላሱን በምናይበት ጊዜ ቴምበርድ ግላስ ስለሆነ በፍጹም በሃይ ቴምፕሬቸር ሊሰበርብን እንዲሁም ደግሞ ሊበላሽብን አይችልም። ወርታችኛው በምናይበት ጊዜ እንግዲህ ሰፋ ያሉ እቃ ማስቀመጫዎች፣ መደርደሮች የሚያገለግሉ አሉ። እንዲሁም ደግሞ ሳይዟ ተለቅ ስለሚል እንደምናየው ሶስት መደርደሪያዎች አሉት እንደምንፈልገው ከፍና ዝቅ እያደረግን መጠቀም እንችላለን ማለት ነው። ሶስቱን መደርደሪያዎች በምናይበት ጊዜ ቴምበርድ ግላስ ስለሆኑ በፍጹም በሃይ ቴምፕሬቸር ወይም ደግሞ ከፍተኛ እንኳን ቅዝቃዜ ቢኖር ሊሰበሩብና ሊበላሹብን አይችልም። እንዲሁም ደግሞ ሳይዟ ከቅድሟ ከፍ ስለምትል ከፍ ያለ የቪጅቴብል እና የተለያዩ አትክልቱ ማስቀመጫዎች የታችኛው ላይ ያለ በእነዚህም እንግዲህ እነዚህም እንግዲህ ሃይ ቴምፕሬቸርን መቋቋም የሚችሉ እቃዎች ስለሆኑ በፍጹም ሊሰበሩብና ሊበላሽብን አይችልም። ከዚህ መስጨማሪ ደግሞ እዚህ ጋር ቴርሞስታት እና ቴምፕሬቸር ኮንትሮል ማድረግ ያላት በጣም ማቀዝቀዝ የምንፈልግ ከሆነ እንግዲህ እንደምናየው እስከ ሰባት ድረስ አማራጭ አለ። ቁጥሩን ማብዛት ነው። እንዲሁም ደግሞ ቃስ ብሎ እንዲቀዘቅዝ የምንፈልግ ከሆነ ደግሞ አንድ ላይ፣ ሁለት ላይ አድርገህ ነው መጠቀም እንችላለን። ግን ዋና ነገር ማድረግ የሚገባን ምንድን ነው፣ በጣም ማቀዝቀዝ ከፈለግን ቴምፕሬቸር ወይም ደግሞ ቴርሞስታቱ ከአራት በላይ ካደረግ ነው፣ አምስት ስድስት ላይ አድርገህ ነው መቆየት ያለበት፣ ለአራት ሰዓት ነው። ከአራት ሰዓት በላይ ካቆየ ነው ራሱ ቴምፕሬቸር ኮንትሮሉ ወይም ደግሞ ቴርሞስታቱ እንዲበላሽብን ስለሚሆን ያን ማድረግ ያለብን ምንድው ለአራት ሰዓት ነው። ከዛ በኋላ ላይ ወደ አራት ወደ ሶስት መመለስ ይኖርብናል ማለት ነው። ሞስትሊ ሪኮመንድ የሚሆነው ምንድነው አራት ላይ አድርገን ብንጠቀመው ተመራጭ ነው ማለት ነው። ከዚህም በተጨማሪ ደግሞ ይህም እንግዲህ ፍሪጅ በጋ ስለሚሰራ ከቦታ ቦታ ስናነቃንቀው ምን ማድረግ ይኖርብናል ለአራት ሰዓት ሚኒመም ማቆየት ይኖርብናል ማለት ነው። ጀርባውንም እንግዲህ በምናይበት ጊዜ ኮንደንሰር ስለሆነ አንደኛ ቢበላሽብን ራሱ በቀላሉ ሜንቴን መደረግ ይችላል። ከዚህም በተጨማሪ ደግሞ ምንድን ነው እዚሽ ጋር ታችኛው ላይ እንደምናያት የሆነች ፕላስቲክ ነገር አለች። እቺ የምታገለግለን ለምንድን ነው? ልክ መብራት ሲጠፋ አይስ የሰሩት ነገሮች በረዶ የሰሩት ነገሮች ው መቅለጣቸው አይቀርም። የዛን ሰዓት ላይ እችኛ በዚሽ ጋር በምናያት ቆሻሻውን ወይም ደግሞ ውሃዎቹ በሙላ ይወጣሉ። በዛሽ ቅድም ባየናት ስበን ማስወገድ እንችላለን ማለት ነው። ይህ አፍትሮን እንግዲህ አምስት ዓመት የካምፓኒ ዋራንቲ ያለው የኮምፕረሰር ነገር ግን ከአምስት ዓመት በላይ ረጅም ጊዜ መጠቀም ከፈለግን እንዲሁም ደግሞ ከጥንቃቄ ጉለት ከሚመጣ ችግሮች ራሳችንን መታደግ ከፈለግን ለፍሪጃችን ማድረግ የሚገባን ሶስት ጥንቃቄ አለ። የመጀመሪያ ቅድም እንደነገርኳችሁ ቴምፕሬቸር ኮንትሮል መጠንቀቅ አለብን። ሁለተኛ ደግሞ ከቦታ ቦታ ካነቃነቅ በኋላ ጋዙ ግዴታ ሰትን ማድረግ አለበት። ሶስተኛ ደግሞ ስታብላይዘር ብንጠቀም ረጅም ጊዜ ሳይበላሽብን ፍሪጃችንን ኮንትሮል ልናደረገው ና ልንንከባከበው እንዲሁም ደግሞ ረጅም ጊዜ ልንጠቀምበት እንችላለን ማለት ነው። የዚች ደግሞ አፍትሮን ሁለት መቶ አስራ ሁለት ሊትር የሆነ እንዲሁም ደግሞ ሞዴሉ ሁለት መቶ ሀምሳ የሆነ ፍሪጅ ዋጋው 47500 ብር ብቻ ነው። ከነጻ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው ቅድም ካየናቸውና በሳይዟ ከፍ ያለውን ሚዲያ ሞዴሉ 414 ሌትሩ ደግሞ 299 ሌትር የሆነ ፍሪጅ ይሆናል። ይህ ፍሪጅ እንግዲህ እንደምናየው ሙሉ ለሙሉ ቦዲውም እንዲሁም ደግሞ እጅሽ ጋር እንደምናያቸው በሙሉ ስቴለስ ስቲል ስለሆነ ረጅም ጊዜ ከለሩ ሳይቀየርብን እንዲሁም ደግሞ ከነውበቱ መቆየት ይችላል። ከዚህ በተጨማሪ ደግሞ የተለያዩ ነገሮች ከነካብን በቀላሉ ማጽዳት እንችላለን። እንዲሁም ደግሞ እንደምናየው ሰፋ ያለ ስለሆነ ተለቅላለ ቤት እንዲሁም ደግሞ ለመካከለኛ ቤት በደንብ አድርጎ ማገልገል ይችላል ማለት ነው። ላይኛው እንግዲህ እንደምናየው ሰፋ ያለ የበረዶ ቤት አለው። እዚህኛው ውስጥ እንግዲህ የምንፈልገውን ነገር በሙላ ስቶር ማድረግ እንችላለን ማለት ነው። ስጋ፣ የተለያዩ ነገሮችን በፓርቲሽን ስላለው አስቀምጠን መጠቀም እንችላለን። ከዚህም በተጨማሪ ደግሞ ጋር እንደምናየው ቴምበርድ ግላስ ስለሆነ በሀይ ቴምፕሬቸር በፍጹም ሊሰበርብን እና ሊበላሽብን አይችልም። እንዲሁም ደግሞ በቀላሉ መስቶቱ ቶፕ ላይ ያለው መጸዳት ይችላል ማለት ነው። እንዲሁም ደግሞ ወርታችኛው በምንወርድበት ጊዜ የራሱ ሶስት መደርደሪያዎች አሉት። እነዚህ ሶስት መደርደሪያዎች እንደምንፈልገው ሳይዝ ከፍና ዝቅ እያደረግን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እዚህ ታችኛው ላይ እንደምናየው ሰፋ ያለ የቪጅቴብል ማስቀመጫ አለው። እንዲሁም ደግሞ የተለያዩ ቦትሎችን ማስቀመጥ ከፈለግን እንደዚህ ሰፋ ያለ የተለያዩ ነገሮችን ማስቀመጫ አሉት። ይህም እንግዲህ ፍሪጅ ዳይሬክት ኩሊክ ቴክኖሎጂ ስለሆነ የተለያዩ በረዶች ላይኛው ቢጋግርብን እንዲሁም ደግሞ ታችኛው ላይ ቢጋግርብን ማድረግ የሚገባን ጥንቃቄ ምንድነው? በቢላ በተለያዩ ነገሮች በፍጹም መፋቅ የለበትም። የተለያዩ እዚህ ጋር የራሷ የሆነ ማዝጃ ስላላት በዛ ማዝጃ በመጠቀም ሙሉን ጽድት ማድረግ እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ይሄ ተለቅ ያለ ፍሪጅ ሁሉም ፍሪጆች ያው በጋዝ ስለሆነ የሚሰሩት ከቦታ ቦታ ካነቃነቅ ነው በኋላ የግዴታ ለአራት ሰዓት መቆየት አለበት። እንዲሁም ደግሞ ፍሪጅ ሁሉ ጊዜ የሚሰካ ነገር ስለሆነ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 ከዚህም በተጨማሪ በ0960318181 በመስመር ስልካችን 0116597020 0116597030 ላይ ቢደውሉልን ያገኙናል። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የጎዶልያስ ኤሌክትሮኒክስ ዩቱብ ቻናል ቤተሰብ የሆኑ በቀጣይ ልንሰራ የምትፈልጉትን ነገር እና ማስተካከል የሚገባን ነገር ደግሞ ኮሜንት ሴክሽን ላይ እያሳውቁን ስለተከታተላችሁን እናመሰግናለን።